ከምርጥና ቆራ የኢትዮጵያ ጀግኖች ወያኔን ማመን ቀብሮ ነው። ውድ የኢትዮጵያ ህዝብ፣ ወይ የወያኔን አጋዚ የገዳይ ኃይል ለሰከንድም እንኳ ቢሆን ፈጽሞ እንዳታም ነው። እነዚህ አረመኔዎች ከጫካ ጀምረው የሚጠቀሙበት ስልት ነው። ችግር በገጠማቸው ጊዜ ችግሩን የሚያስወግዱ በምስል ውይይት፣ ስብሰባ፣ በመነጋገር ወዘተ ማለት ጊዜ ለመግዛት የሚያደርጉት የዘወትር ድራማቸው ነው። የማታለያ፣ የማጭበርበሪያ፣ የማዘናጃ ስልታቸውን እየተጠቀሙ ነገር ግን ልክ እንዳሁኑ ሁሉ መግደላቸውን ፈጽመው አያቆሙም። ስለሆነም የወያኔ አጋዚ ገዳይ የማፊያ ቡድን ፈጽሞ ማመን፣ መዘናጋት፣ ጊዜ መስጠት ጨርሶ አይገባም። በአሁኑ ጊዜ የወያኔ አጋዚ የገዳይ ኃይል የስድስት ወር ማንም እንዳይንቀሳቀስ አዋጅ ደንግጎ የውይይት ድራማቸውን ችግሩን ለመፍታት በሚል ሰበብ ሊያመልጣቸው ያለውን ትንፋሽ ለመያዝ እያጣጣሩ ነው። የአጋዚ ገዳይ ቡድን ኃይላቸውን አሰማርተው በአራቱ ማዕዘን ኢትዮጵያን እየገደሉ እያረዱ እያጠፉ እያሰሩ እያሰደዱ ይገኛሉ። ስለዚህ የተጀመረ የነጻነት ፍልሚያ በሁሉም መንገድና አቅጣጫ መፋፋም አለበት። ኢትዮጵያን በዓለም አቀፍ ዙሪያ የፍልሚያውን ችቦም አቀጣጠል አለብን። ሞት ለኢትዮጵያ ጠላቶች፣ በምርጥና ቆራጭ ጀግኖች ኢትዮጵያ ነጻ ትወጣለች። ድል ለነጻነቱ ለሚፋለመ የኢትዮጵያ ሕዝብ ማማ። ኢትዮጵያ ለዘላለም ትኑር።